እንዴት ከረማችሁ? የምንወዳችሁ የመልካም ሙቪስ ቤተሰቦች፣ በዛሬው የታላቅ ፊልማችን በ2017 ዓ.ም የተለቀቀውን ወንደር የተሰኘውን ፊልም የምናስመለክታችሁ ይሆናል። ፊልሙ በዋነኝነት የሚያጠንጥነው አውግስተን ፑልማን ስለሚባል የ10 ዓመት ህፃን ነው። አውግስተን ወይም አጊ ከእናቱ ኤልዘቢል ከአባቱ ኔትና ከታላቅ እህቱ ኦሊቪያ ጋር የሚኖር በባህሪው ወጣ ያለ የቤተሰቡ ትንሽ ልጅ ነው። የአጊ ቤተሰብ በተጨማሪ ዴዚ የተባለ ውሻ አላቸው። አጊ ሲወለድ ትሪቸር ኦሊንስ ሲንድረም በተባለ አልፎ አልፎ በሚከሰት የፊት ገጽታ መበላሸት የተጠቃ ህፃን ልጅ ነው። በመሆኑም እስካሁን ለማየት፣ ለመስማት፣ ለማሽተትና ለመናገር 27 የሚሆኑ የህክምና ቀዶ ጥገናዎችን አካሂዷል። ትንሹ አጊ የማይንክራፍት የቪዲዮ ጌም ሳይንስና የሃሎዊን ዴይ ልብስን መልበስ ይወዳል። በተጨማሪም ከአባቱ ጋር በብርሃናማ ዱላ እየተደባደቡ ጊዜ ማሳለፍ ይወዳሉ። በተለይ በተለይ ስታር ዋርስ ፊልምን ማየት ይወዳል። እስከዚህ ድረስ የአጊ ወላጆች ቤታቸው ውስጥ ነበር ልጃቸው አጊን የሚያስተምሩት። አሁን ግን ቢቸር ፐርፕ በተሰኘ ትምህርት ቤት አምስተኛ ክፍል ልጃቸውን ለማስተማር ይወስናሉ። አጊ ትምህርት ከመጀመሩ በፊት ቱሽማን የተባለውን ርዕሰ መምህር ይተዋወቃል። ቱሽማን መልካም የሚባል አይነት ሰው ነው። በመሆኑም አጊን በትምህርት ቤት ውስጥ ጥሩ ስሜት እንዲሰማው ጃክ ጁሊየን እና ቻርሌት ከሚባሉ ሦስት ልጆች ጋር እንዲግባባ ያደርገዋል። በትምህርት ቤት ጉብኝት ጊዜ ጁሊየን ሃጊን ስለፊቱ ገጽታ ስህተት ይሆንና ያልተገባ ጥያቄ ይጠይቀዋል። ነገር ግን ጃክ መጥቶ ይከላከልለታል። በእራት ሰዓት አጊ ጁሊየን የጠየቀውን ጥያቄ ለአባቱ ይነግረዋል። አባቱ ጌትም ሁልጊዜ ራሱን መጠበቅና መከላከል እንዳለበት ይመክረዋል። በቀጣዩ ቀን ሁሉም የአጊ ቤተሰቦች አጊን ትምህርት ቤት ለማድረስ አብረው ትሄዳሉ። አባቱ ጌትም ልጁ ትምህርት ቤት ውስጥ ከመግባቱ በፊት ብቻውን አድርጎ ይመክረዋል። ትምህርት ቤት ውስጥም ሲገባ አጊ ያለጥፋቱ ከክፍል ጓደኞቹ ዝልፊያና ስድብ ያዘሉ ቀልዶች ይደርሱበታል። ነገር ግን አጊ በትዕግስትና በብልሃት ራሱን አሳምኖ ያሳልፈዋል። ክፍል ውስጥም ጁሊየን በአጊ ሁኔታ መቀለዱን ይቀጥላል። አጊም ከመምህሩ ሚስተር ብራውን እርዳታ ይፈልጋል። መምህሩም አጊን በማበረታታት ክፍል ውስጥ እንዲሳተፍ ያደርገዋል። በመጨረሻም አጊ ትምህርት ቤት በመሆኑ እናቱ ኤልዛቤል ልጇን ስትወልደው ያቋረጠችውን የማስተርስ የመመረቂያ ጽሁፏን መስራት ትጀምራለች። ራት ሰዓት ላይ እናት ኤልዛቤልና አባት ኔት ልጃቸው አጊን የመጀመሪያ ቀን የትምህርት ቤት ውሎ እንዲነግራቸው ይጠይቁታል። አጊ ግን ለመመለስ ፈቃደኛ አልሆነም። ነገር ግን እናትና አባቱ ተጭነው ደጋግመው የትምህርት ቤት ውሎ እንዴት እንደነበረ እንዲነግራቸው ይጎተጉቱታል። አጊ ግን በአባቱ በጣም በመበሳጨትና በመጮህ ወደ ክፍሉ ይሄዳል። እናት ኤልዛቤልም ልጇን ተከትላ ትሄዳለች። አጊም እያለቀሰ ለምን እንዲህ አስቀያሚ እንደሆነ እናቱን ይጠይቃታል። ኤልዛቤል እንዲረጋጋ ታደርገውና ዋናው ነገር ልባችን እንደሆነና ቁንጅና ተቀያያሪና ጠፊ እንደሆነ ትነግሯለች። አባት የውኔትም ሁለቱን ይቀላቀላቸውና አንድ ላይ ሆነው አይዞ እያሉ ይደግፉታል፣ ያበረታቱታል። በዚህ መሃል የአጊ እህት ኦሊቪያ የመገለል ስሜት ይሰማታል። አጊ እንደ ፀሐይ እሷና ቤተሰቦቿ ደግሞ በዙሪያው እንደሚዞሩ አካላት አይነት ስሜት ይሰማት ይጀምራል። ቢሆንም ግን ታናሽ ወንድሟን በጣም ትወዷለች። እና ይህ ዩኒቨርስ እንዴት እንደሚሰራ ትገነዘባለች። ኦሊቪያ ከፍ ያለች በመጣች ጊዜ ቤተሰቦቿን የቤት ስሯን መስራት እንዲያግዟት መጠየቅ ታቆማለች። አብዛኛውን የጥናቷን ጊዜም በመጠበቂያ ክፍልና በሆስፒታሎች ማሳለፍ ጀምራለች። ቤተሰቦቿ እንደሚወዷት ታውቃለች። ነገር ግን ሴት አያቷ ከሞቱበት ጊዜ ጀምሮ የምታውቀው ብቸኛ ሰው ጓደኛዋን ሜራንዳን ነው። ቢሆንም ግን ወደ በጋው የትምህርት ጊዜ በተመለሱ ሰዓት ሜራንዳ ኦሊቪያን ማግለል ትጀምራለች። አዳዲስ ጓደኞችንም ማፍራት ትጀምራለች። እንደ መታደል ሆኖ ኦሊቪያ አንድ ጀስቲን ከሚባል ቲያትር መስራት ከሚወድ ልጅ ጋር ትግባባለች። ጀስቲንም ኦሊቪያ ልክ እንደሱ የትምህርት ቤት ድራማዎች ላይ ቲያትር እንድትሰራ ይገፋፋታል። ከብዙ ማመንታቶች በኋላ ኦሊቪያ የጀስቲንን ሀሳብ ትቀበላለች። እናም ለመተወን ትስማማለች። በልምምድ ጊዜም ሜራንዳ ኦሊቪያ እንደዚህ ለየት ያለ ነገር ስታደርግ በማየቷ በጣም ትገረማለች። ይህ በእንዲህ እንዳለ አጊ በፈተና ሰዓት ጃክ ፈተናውን እንዲሰራ በመርዳት አዲስ ጓደኛ ይተዋወቃል። ቆይቶም አጊ ጓደኛውን ቤቱ መጥቶ በሳይንሱ ዙሪያ እንዲያግዘው ይጋብዘዋል። ነገር ግን መሽቶ እስኪ ነጋ ድረስ የሻሞላ ጨዋታ ይጫወታሉ። ጃክ ቀስ በቀስ የነ አጊ ቤት የማይጠፋ ቤተኛ ሆነ። በሌላ በኩል ኦሊቪያና ጀስቲን ቀስ በቀስ ይቀራረባሉ። ነገር ግን ስለ ራሷ ስትነግረው የቤተሰቡ ብቸኛ ልጅ እንደሆነች በመናገር ተዋሸዋለች። አንድ ቀን ኦሊቪያ ቤቷ አምሽታ ትገባለች። ኤልዛቤልም የት እንዳመሸች ስትጠይቃት ኦሊቪያም በፊት ሴት አያቷ ተወስዳት የነበረበት ኮኒ የተባለው ደሴት ሄዳ እንደነበር ትነግራታለች። ኤልዛቤልም ልጇ እንዳትጨናነቅባትና የእፎይታ ስሜት እንዲሰማት ከእርሷ ጋር ምርጥ የሃሎዊን የመጨረሻ ቀንን ለማሳለፍ ትወስናለች። ይህ በእንዲህ እንዳለ አጊ ለሃሎዊን ቀን የመናፍስትን ፊት የሚመስል የሚመስል ጭምብል ለመልበስ ይወስናል። ይህን ቀን በጣም ነው አጊ የሚወደው፣ ምክንያቱም ጭምብሉን አድርጎ ያለምንም ዘለፋና ስድብ በትምህርት ቤት ውስጥ በተስፋና በጥሩ ስሜት መንቀሳቀስ ስለሚችል ነው። አጊ ክፍሉ እንደደረሰ ጓደኛው ጃክ ከሌሎች ጓደኞቹ ጋር ከጁሊያን ከሞስ ከማይክና ሄንሪ ጋር ሲወያይ ያየዋል። ጓደኞቹም አጊ በለበሰው ልብስ ሙድ ይዙበታል። ጓደኛው ጃክም የአጊ ሕይወት በጣም ደባሪ እንደሆነ ሲያወራ በድንገት ይሰማዋል። አጊ በጣም ስሜቱ ተጎድቶ ይሄዳል። እንዲህ ሲሆን ያየው ርዕሰ መምህሩ ሚስተር ቱሽማን ለእናቱ ኤልዛቤል ስለ አጊ ያሳውቃታል። ኤልዛቤልም ከሴት ልጇ ጋር ብዙ ጊዜ እያሳለፈች ቢሆንም ይህም በሰማች ጊዜ ወደ አጊ ትሄዳለች። ኤልዛቤልም ልጇን ወደ ቤት ይዛው ትመጣለች። ነገር ግን አጊ ምንም አይነት ማባበያ እንደማይፈልግ ፊቱ በእንባ እየታጠበ ይነግራታል። እህቱ ኦሊቪያ ወንድሟን ታባብለውና ጓደኛዋ ማሪንዳ ወደ ትምህርት ቤት በበጋው ወራት ሲመለሱ እንዳገለለቻት ተነግሯለች። በዚህ ጊዜ አጊ ሌሎች ህፃናት ሰዎች መጥፎ ቀንን በትምህርት ቀን ውስጥ ሊያሳልፉ እንደሚችሉ ይረዳል። ከዛም የእህቱን የመዝናናት ጥያቄ ይቀበላትና ይዝናናሉ። ከዛን ቀን በኋላ በትምህርት ቤት ውስጥ አጊ ጓደኛው ጃክን እንደ መጥፎ ሰው አድርጎ ያገለዋል። ጃክ የአጊን ምክንያት ለማወቅ ቢሞክርም አጊ ብዙም ጃክን የማናገር ፍላጎት አልነበረውም። በምሳ ሰዓት አጊ ብቻውን ቁጭ ብሎ በሚመገብበት ጊዜ አንዲት ትንሽዬ ሰመር የተባለች ሕፃን እሱ ጋር ትቀመጣለች። ጓደኛሞች እንዲሆኑም ትጠይቀዋለች። አጊም የሰመርን ዓላማ በመጠራጠር እንደማይፈልግ ነገራት። እሷም ከእርሱ ጋር መቀመጥ የፈለገችው ምርጥ ጓደኛ ፈልጋ እንደሆነ ትነግሯለች። ሰመር በመቀጠል አጊን ስለ ጃክ ስትጠይቀው እሱ ከሃዲ ጓደኛ እንደሆነ ይነግራታል። በሌላ ትዕይንት ጃክና መረንዳ በትምህርት ቤት ውስጥ አዲስ የሆነ ሚና ይሰጣቸዋል። በዚህ መሃል ኦሊቪያ እና ጀስቲን የፍቅር ጓደኝነት ይጀምራሉ። እናም ስለ ታናሽ ወንድሟ ሁሉን ነገር ግልጽ አድርጋ ትነግሯለች። ከዛም ወደ ቤቷ ወስዳ እናቷንና ወንድሟን ታስተዋውቋለች። ጃስቲንም አጊን በአግባቡ ይንከባከቧል። እውነቱን ቶሎ ስለነገረችውም ይረዳታል። ሜሬንዳም ከኦሊቪያ ጋር ግንኙነቷን ካቆመች በኋላ የኦሊቪያን ሕይወት አይታ በራሷ በጣም ተጸጸተች ለአጊም ደውላ ኦሊቪያ እንደናፈቀቻትና የእሷና የኦሊቪያ ጓደኝነት ከኪንደር ጋርደን ጀምሮ እንደጀመረ ትገልጽለታለች። ቤተሰቦቿ ስለተለያዩም የኦሊቪያ ጓደኝነት በዚህ ጊዜ እጅግ እንደሚያስፈልጋት ለአጊ ትገልጽለታለች። ሚራንዳ ከትምህርት ቤት እረፍት ትጠይቃለች ምክንያቱም አባቷ ለአዲሱ ዓመት ከአዲሱ ሚስቱ ጋር እየተዝናና ስለሆነና እናቷ ደግሞ በፍቹ ምክንያት ራሷን በመጠጥ ውስጥ ስለዘፈቀች ለእርሷ የሚሆን ጊዜ ስለሌላቸው ራሷን ፈታ ለማድረግ ታስባለች። ሜራንዳ በትምህርት ቤት ውስጥ የምትታወቀው ባላት ስብዕና ቢሆንም ወደ ትምህርት ቤቷ ስትመለስ ግን ኦሊቪያን ባደረገቻት ነገር በጣም ሀፍረት ይሰማታል። ከበዓሉ በኋላ አጊና ሰመር ጥሩ ግንኙነት በመፍጠር ምርጥ ጊዜን ማሳለፍ ይጀምራሉ። ታዲያ ጃክም አጊን ለማዋራት ብዙ ጊዜ ሙከራ ያደርጋል። ነገር ግን አጊ ይህን ሊቀበል አልፈለገም። የዚህን ጊዜ ጃክ ሰመርን ስለ አጊ ሁኔታ እንድትነግረው ይለምናታል እርሷም አጊ የሃሎዌን በዓል ቀን በክፍል ውስጥ ጃክ እና ጓደኞቹ ስለ አጊ ሲያውሩ የነበሩትን ጥሩ ያሉ ሆነ ነገሮች በሙሉ አጊ እንደሰማና እንዳዘነበት ትነግረዋለች። ጃክም ምን አይነት መጥፎ ነገር በአጊ ላይ እንደፈጸመ ይገነዘባል እና በራሱ በጣም ያዝናል። ከዛም ጃክ ከአጊ ጋር በድጋሜ ጓደኛ ለመሆን ይሞከራል። በመቀጠልም በሳይንስ ክፍለ ጊዜ ጃክ ጓደኛው ጁልየንን ትቶ ወደ አጊ ይመጣል። ይህን ያየው ጁሊያን በጃክ ተናዶ ስለ አጊ አንዳንድ ነገሮችን ይለዋል። በትምህርት ቤቱ አዳራሽ ውስጥ መከራከር ይጀምራሉ። ክርክራቸው አልፎ ግርግር ተፈጠረ። በዚህ መሃል ጃክ የጁሊየንን ፊት በቦክስ ይነርተዋል። ከዛም ይቀጥላል። መምህር ብራውንም መጥቶ ሁለቱን ከጸቡ ይለያያቸዋል። ይህንን ተከትሎውን ጃክ ለሁለት ቀን ከትምህርት ቤት ይታገዳል። በመጨረሻም ጃክ ለጸቡ መንስኤ የሚሆን ምንም አይነት ምክንያት እንደሌለው ገልጾ ይቅርታ የሚጠይቅ ደብዳቤ ለትምህርት ቤቱ ርዕሰ መምህር ለቱሽማን ያስገባል። ርዕሰ መምህሩ ቱሽማን የጸቡን መንስኤ ለማወቅ ቢፈልግም ለጃክ በጣም ጥሩ ልጅ እንደሆነና በዚሁ ባህሪው እንዲቀጥል በደብዳቤ ይገልጽለታል። በሌላ ትዕይንት ጃክም ለአጊ አጊ በሚወደው የማይንድክራፍት የቪዲዮ ጌም አድርጎ ይቅርታውን ይልክለታል። አጊ ይቅርታውን ተቀብሎ ይታረቃሉ። ኦሊቪያ በትምህርት ቤት ውስጥ ልትጫወተው ያለችውን ድራማ ለቤተሰቦቿ ሳትነግራቸው ትቀራለች። በድንገት ግን ቤተሰቦቿ ሁሉንም አወቁ። ከዛም ለምን እነሱን እንዳልጋበዘቻቸው ተናደው ይጠይቋታል። ክርክሩም ይቀጥላል። ኦሊቪያም እነሱን ያልጋበዘቻቸው በአጊ ምክንያት ለእርሷ በቂ የሆነ ሰዓት ባለመስጠታቸው እንደሆነ ትነግራቸዋለች። እናም ረጅም ሰዓታቸውን ከአጊ ጋር ስለሚያሳልፉ እሷ የሀዘን ስሜት እንደሚሰማትም ትናገራለች። ከዛም ቤተሰቦቿ አንድ ላይ ሆነው ኦሊቪያን ስትጫወት ለመደገፍ ወደ ዝግጅቱ ይሄዳሉ። የዝግጅቱ መክፈቻው ምሽት ሜራንዳ ባጋጠማት ሕመም ምክንያት ኦሊቪያ የእሷን ቦታ ተክታ በቤተሰቦቿ ፊት ድራማውን ትጫወታለች። ኦሊቪያ ባሳየችው የመድረክ ምርጥ ብቃት ከታዳሚው ከቤተሰቦቿም አድናቆት ይቸራታል። ከዝግጅቱ በኋላ ኦሊቪያ ሚራንዳን ራት ከቤተሰቦቿ ጋር እንድታሳልፍ ጋበዘቻት። ሁለቱም ታርቀው ወደ ድሮ ጓደኝነታቸው ይመለሳሉ። በሌላ ትዕይንት አጊና ጃክ ምስልን ገልብጦ የሚያሳይ በካሜራ የሚሰራ አዲስ የሳይንስ ፕሮጀክት ይሰራሉ። ዳኛውና ተማሪዎቹም በሰሩት የሳይንስ ፕሮጀክት ይደሰታሉ። በመሆኑ ሁለቱም ልጆች በሰሩት ስራ አሸናፊ ይሆናሉ። በዚህ የተነሳ አጊ በትምህርት ቤት በጣም ታዋቂ ሆነ። በዙሪያው ብዙ ጓደኞች ከበቡት። ነገር ግን ጁሊየንና ሌሎቹ ጓደኞቹ አጊን በፊቱ ምክንያት መዝለፍና ማንቋሻሻቸውን አላቆሙም። አንድ ቀን አጊ በእቃ ማስቀመጫ ሳጥን ላይ ተለጥፎ የነበረውን ፎቶ አንስቶ ላዩ ላይ የነበረውን መልእክት ሲያነብ መምህር ብራውን ይደርስበታል። ፎቶ ላይም የነበረው መልእክት ሁሉም ጥሩ ይሁንልህና ሙት የሚል ነበር። በቡድን የተነሱት ፎቶ ላይም የአጊ ምስል በፎቶሾፕ ተቆርጦ ወጥቷል። ይህን ያየው መምህር ብራውን የጁሊያንን ጓደኛ ይዞ ማን ይህን ድርጊት እንደፈጸመ እንዲናገር ይጫነዋል። ጁሊያን መሆኑንም ይደርስበታል። ከዛም መምህሩ ለርዕሰ መምህሩ ለቱሽማን ጉዳዩን ያሳየዋል። ርዕሰ መምህሩ የጁሊያንን ወላጆች አስጠርቶ ስለ ፎቶሾፑ ይጠይቃቸዋል። የጁሊያን እናትም ፎቶሾፑን የሰራችው እሷ እንደሆነች፣ ምክንያቱም ፎቶ ቤታቸው ሲሰቀል ወደ ቤታቸው የሚመጡ እንግዶች ከልጇ ጁሊየን ይልቅ አጊ ላይ ትኩረታቸውን እንዳያደርጉ እንደሆነ ለርዕሰ መምህሩ ትነግረዋለች። በመቀጠልም ለጁሊያንና ለእርሷ ጥፋት መካሻ ለትምህርት ቤቱ ገንዘብ እንደምትሰጥ ትናገራለች። ርዕሰ መምህሩ ቱሽማን ያለችውን ሀሳብ ውድቅ በማድረግ እርሱ ጉቦም ሆነ ማስፈራሪያ እንደማይፈልግ ግልጽ አድርጎ ይነግራታል። ሁሉንም ነገር ያየው ጁሊያን በሐዘንና በሀፍረት ስሜት ርዕሰ መምህሩን ይቅርታ ይጠይቃል። ርዕሰ መምህሩ ይቅርታውን ተቀብለው፣ ነገር ግን ዳግም እንደዚህ መቀጠል እንደማይችል ይነግሩታል። እናም ከትምህርት ቤቱ ይሰናበታል። በሌላ ትዕይንት አጊ በክፍል ውስጥ የተዘጋጁ ዝግጅቶች ላይ ለመካፈል ከጓደኞቹ ጋር ይሄዳል። በመጨረሻም እናት ኤልዛቤልና አባት ኔት ለብቻቸው የሚሆኑበት ጊዜ ያገኛሉ። ኤልዛቤልም የመመረቂያ ጽሑፏን እንደጨረሰች ታሳየዋለች። ኔትም ለባለቤቱ የእንኳን ደስ ያለች ስጦታ ይሰጣታል። ጥሩ ጊዜም አንድ ላይ ሆነው ያሳልፋሉ። በሌላ ትዕይንት በትምህርት ቤቱ ፕሮግራም ላይ ጫካ ውስጥ አጊና ጓደኞቹ በመዝናናት ላይ ሳሉ ሁለት የሰባተኛ ክፍል ወንድና ሴት ተማሪዎች አጊና ጃክን ያስጨንቋቸዋል። በጉልበትም ገፍትረው ይጥሏቸዋል። ታዲያ በዚህ ጊዜ ሌሎች የአጊ ጓደኞች ኤማልስ፣ ማይልስና ሄንሮ ይደርሳሉ። ከዛም አንድ ላይ ሆነው ራሳቸውን ከሰባተኛ ክፍል ተማሪዎቹ ተከላክለው በሩጫ ሲያመልጡ ወደ አንድ የሃይቅ ዳርቻ ይደርሳሉ። አጊ ኤምስ እና ሌሎቹ ሶስት ጓደኛ ማቾች ሆነው በፈጠሩት አዲስ ጓደኝነት ይደሰታሉ። በመጨረሻም አጊ በጣም ስሜታዊ ሆኖ ያለቅሳል። ምክንያቱም እንዲህ አይነት ፍቅርና እንዲህ አይነት ደግነት ያገኘው በፊት በክፍል ውስጥ ከሚጨቁኑት ጓደኞቹ ስለሆነ ነው። አጊ ከሪትሪት ፕሮግራሙ ወደ ቤት በተመለሰ ጊዜ በጣም ደስተኛና ጠንካራ ሆኖ ነበር የተመለሰው። በአጭር ጊዜ ውስጥ በዛኑ ዓመት የተማሪዎች የምረቃ ቀን ላይ አጊ ዓመቱ ሙሉ ላሳየው ብርታት፣ ጥንካሬ እንዲሁም መልካም ባህሪ ትምህርት ቤቱ ያዘጋጀውን ሄንሪ ዋርድ ፒቸር የሚባል ሜዳሊያ ይበረከትለታል። አጊም በንግግሩ እናቱ እዚህ ትምህርት ቤት ስላስመዘገበችው ከልብ ያመሰግናታል። ፊልሙ ሲያልቅ በአዳራሹ የነበሩት ሰዎች በሙሉ አጊን ያሞግሱታል፣ ያጨበጭቡለታል። በመጨረሻም ከአጊ ንግግር በኋላ በትረካ መልክ የአጊ መምህር የሆኑት ሚስተር ብራውን ለአጊ በክፍል ውስጥ የነበሩትን ሐሳብ እንዳለ አጊ እንዲህ ይል ነበር ብለው በጥቅስ መልክ ያቀርቡታል። እንዲህ ይላል፣ በመጥፎ ጊዜም ቢሆን ለሰዎች መልካም ሁን። እውነተኛ የሰዎችን ማንነት ማየት ከወደድ የሚጠበቅብህ እስከ መጨረሻው ማየት ነው። እንዲህ ብለው እየተናገሩ ፊልሙ ያልቃል። ውድ የመልካም ሙቪስ ቤተሰቦች በዛሬው የታላቅ ፊልም ይዘንላችሁ የመጣነው ዋንደር የተሰኘው ፊልም የተመለከታችሁትን ይመስል ነበር። የያዘው መልእክት፣ የያዘው ሀሳብ ልብን የሚገዛ ቆንጆ ተረክ እንደሆነ እናምናለን። በሌላ መሰል ፕሮግራም እስከምንገናኝ፣ ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ፣ ላይክ፣ ሼር፣ ኮመንት ማድረግ እንዳትረሱ እንላለን። መልካም ጊዜ ይሆነላችሁ።